ምን ተስተካክለናል? ነው የኛ ሲባል አልተስተካከለም አይደል? ተስተካክለናል፣ እኛ ለእግዚአብሔር ምቹ ሰዎች ነን። በቃችሁ ብለን እንላለን። እስ እግዚአብሔር ይሄንን ሰምቶ እንዲመልስልን እንፈልጋለን አይደል? በቃችሁ እንዲለን እንፈልጋለን። እኛን እግዚአብሔር እንዲሰማን እኛ እግዚአብሔር መስማት አለብን እኮ ታውቃላችሁ። ቤተክርስቲያን የሥርዓት ቤት ናት። በተለይ ደግሞ ሃይማኖት፣ በተለይ ኦርቶዶክስ ይላችሁ መደማመጥ ያለበት ሥርዓት እኮ ነው። ስንጸልይ እኛ እንናገራለን፣ ማን ይሰማል? ባሉ ነገር እኛ እንናገራለን፣ ማን ይሰማል? እግዚአብሔር ሰምቶ ይመልሳል። ስንጸልይ፣ በጸሎት ጊዜ፣ በቅዳሴ ጊዜ፣ በኪዳን ጊዜ፣ በወንጌል ጊዜ፣ በዝማሬ ጊዜ፣ በማህሌቱ ጊዜ ደግሞ ማን ይናገራል? እግዚአብሔር ይናገራል። በዝማሬው እግዚአብሔር ይናገራል። በቅዳሴው እግዚአብሔር ይናገራል። በወንጌሉ ማን ይሰማል? ማን ነው የሚናገረው? እግዚአብሔር ሲናገር ማን ይሰማል? እኛ እኛ ስንናገር ማን ይሰማል? እግዚአብሔር። አሁን በጣም ጥሩ። እኛ ስንናገር እግዚአብሔር ሰምቶ እንዲመልስልን እንፈልጋለን አይደል? ችግራችንን እንዲፈታ እንፈልጋለን አይደል? እኛ ስንናገር እንዲሰማን እንፈልጋለን። እግዚአብሔር ሲናገር ሰምተነዋል ወይ ሲባል አልሰማነውም ነው። እኛ አንሰማነህም፣ አንተስማን ነው። አሁን እኛ ጥያቄ ማለት እሱ እንዲህ አታድርጉ ብሎ አዝዞናል። አትስረቁ፣ አትግደሉ፣ አታመንዝሩ፣ በሐሰት አትመስክሩ፣ ምቀኞች አትሁኑ፣ ሐሜተኞች አትሁኑ ተብለን ተነግረናል። ማን ተናገረ? እግዚአብሔር ተናገረ። ሰምተነዋል? አንሰማም። እኛ አንሰማም። አንተ ግን የዕለት እንጀራችንን ስጠን፣ ይሰጣል። እየሰማችን አይደል? እድሜና ጤና ስጠን፣ ይሰጣል። ይሄው ዛሬ የደረስን እድሜ ጤና ስጠን እኛ አንሰማውም። እሱ ሰምቶናል ማለት ነው። የሰማንን እግዚአብሔርን እናት በደግነቷ ቆርሳ ልትሰጠው የማትችለውን እድሜ ጤና እንዲህ ያበረከተ እግዚአብሔርን ብንሰማው አንድም ቀን ለእኛ መጥፎ ያላሰበውን እግዚአብሔርን አልሰማም ብለን አንድም ቀን ለእኛ በጎ ያላሰበውን ዲያብሎስን መስማት አያሳዝንም? ዲያብሎስ አሁን ለእኛ በጎ ይመስላችኋል? ይመስላቸዋል ወይ? አቤት፣ አይመስለን። በጣም ጥሩ። ታዲያ ኃጢአት ስንሰራ ማንንም እናስደስተው? አቤት፣ ዲያብሎስን ማስደስተት ነው አይደል? ማንን አሳዝነን?